ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ነው ወደ እናንተ እያደረሰን ቆይታን የምናደርገው አብራችሁኝ ይነት ቆዩ። በአክብሮት እየጋበዝኩኝ ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እንታደርጉን በአክብሮት እጠይቃለሁ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ፋቢዮ ካፔሎ ለሀገራቸው ሰው ድጋፍ እንደሰጡ እየተገለጸም ይገኛል። አሁን ላይ በወጡ መረጃዎች መሰረት የቀድሞ የሪያል ማድሪድ አሰልጣኝ ፋቢዮ ካፔሎ ሪያል ማድሪዶች እስካሁን ባደረጉት ከባድ የውድድር ዘመን ጉዞ ለካርሎ አንቸሎቲ ድጋፋቸውን ሰጥተዋል። የላሊጋው ግዙፍ ክለብ በቻምፒየንስ ሊግ ሩብ ፍጻሜ በአርሰናል የ5 ለ1 ሽንፈት፣ ከዛ በተጨማሪ በኮፓ ዴል ሬውም በባርሴሎና የ3 ለ2 ሽንፈትን እንግዲህ ተከናንበው የውድድር አመቱን እጅጉን አስቸጋሪ አድርጎባቸዋል። ከነበረው ድካም በኋላም አንቸሎቲ ላይ ጫናዎች እየፈጠሩ ይገኛሉ። ሎስ ብላንኮቹ የሱፐር ኮፓ ደ ኢስፓና የፍጻሜ ጨዋታን በባርሴሎና የተሸነፉ ሲሆን ካታሎናውያን እንግዲህ በአሸናፊነት ፉክክር ውስጥም አሁንም እየቀጠሉ ይገኛሉ። ሪያል ማድሪድ በዚህ ወር መጨረሻ ባርሴሎናን የሚገጥምበት እንዲሁ ጨዋታ አለው በ ላሊጋው እንግዲህ ጨዋታቸውን ያደርጋሉ። አሁን ላይ በቅርብ ይህ ጨዋታ ይደረጋል። ላሊጋው ፍክክርም ትልቅ ጨዋታ ይሆናል ተብሎ ነው የሚጠበቀው። ካርሎ አንቸሎቲ ምንም እንኳን በዓለም ላይ ካሉ አሸናፊ አሰልጣኞች ቀዳሚው ቢሆንም ሁሉም የማድሪድ ችግሮችን ግን መፍታት አይችልም። ለምሳሌ በዚህ ዓመት ብዙ ጉዳቶች አጋጥመውታል። እያንዳንዱ ጨዋታም አዲስ የተከላካይ ክፍል መገንባት ነበረበት። ያ ትልቅ ችግር ነበር። ቡድኑ እንግዲህ በወር ውስጥ ብዙ የተከላካይ መስመር ለውጦችን በተደጋጋሚም ሲያደርግ አይተነዋል። እንዲሁም የቶኔ ክሮሰን መልቀቅ ተከትሎ ግልጽ የሆነ መሪ ሳይኖሮም ቀርቷል። የቡድኑ የልብ ምት ነበር እሱን ለቆ፣ የእሱ ምትክ አልመጣም። ቡድኑ እንግዲህ ቶኔ ክሮሰን በጣም ናፍቆታል። በመሃል ሜዳ ላይ መሪ አልባ ሆኖም በተደጋጋሚ ተመልክተነዋል። ስለሆነም ቡድኑ ከነ ብዙ ችግሮቹ አመቱን መጀመሩ ዋጋ እንዲከፍሉም እያደረጋቸው እንደሆነ መረጃዎቹ ያሳያሉ። የቅርብ ጊዜ ሪፖርቶች እንደሚያሳዩት ከሆነ ሎስ ብላንኮቹ የአሰልጣኝ ለውጥ ለማድረግ እየተመለከቱ ቢሆንም ካፔሎ ግን ክለቡ ካርሎ አንቸሎቲን በአክብሮት መያዝ እንዳለበት ነው ያሳሰበው። አንቸሎቲን እንደማያባረሩት ተስፋ አደርጋለሁ። በሪያል ማድሪድ ያለው ክብር እንዲያሳዩት የምፈልጋለው አንቸሎቲን በተሻለ የተጫዋቾች ስብስብ ቀጣይ ዓመት መመልከት የምፈልጋለው ሲል ነው ካፔሎ የተናገረው። ካርሎ አንቸሎቲ በሪያል ማድሪድ ታሪክ ውጤታማ አሰልጣኝ ሲሆን ከክለቡ ጋርም ባለፉት ሁለት ዓመታት 15 ዋንጫዎችን በማንሳት ቀዳሚው እንደሆነ ነው እየተገለጸ የሚገኘው። ጣሊያናዊው አሰልጣኝ በመጀመሪያ በክለቡ በ2013 የያዙ ሲሆን ለቀጣዮቹ ሁለት የውድድር ዘመናት የቻምፒየንስ ሊግን፣ የኮፓ ዴልሬን፣ የዩኤፋ ሱፐር ካፕንና የፊፋ የዓለም ክለቦች ዋንጫን ማሸነፍ ችለዋል። ካርሌቶ በ2015 ክረምት ከለቀቀ በኋላ በ2021 ለሁለተኛ ጊዜ የተመለሰ ሲሆን ከዚያ ጊዜ ጀምሮ የበለጠ ስኬትን አግኝቷል። ጣሊያናዊው የላሊጋ ዋንጫ ሁለት ጊዜ ከማሸነፉ በተጨማሪም ሁለት የአውሮፓ ቻምፒየንስ ሊግ ዋንጫዎችንና ሌሎች በርካታ ዋንጫዎችንም አግኝቷል። አንቸሎቲ ከሎስ ብላንኮቹ ጋር ያለው ውል በሚቀጥለው የውድድር ዘመን መጨረሻ ላይ ያበቃል። ነገር ግን በዚህ ክረምት ይለቃሉ ተብሎ ነው የሚጠበቀው። ኮቢ ማይኖን መልቀቅ ስህተት እንደሆነ ዳኒ መርፊ ተናገረ። የቀድሞ ተጫዋች ዳኒ መርፊ ሩበን አሞሪም በኮቢ ማይኖ እንዲቀጥል አሳስቦታል። ዳኒ መርፊ እንደ ኮቢ ማይኖ ያለ ተጫዋች በቅርቡ ማስፈረም ስለሚያስፈልጋቸው ትርፉን መመልከት እንደሌለባቸውና ኮቢ ማይኖን ማቆየት እንዳለባቸውን አስተያየቱን የሰጠው ዳኒ መርፊ በዴይሊ ሜል አምዱ ላይ ሲጽፍም ሩበን አሞሪም ኮቢ ማይኖን በመከላከል ሚና ላይ ጠለቅ ብለው እንዲጫወት መፍቀድ እንዳለበት ተናግሯል። ማንቸስተር ዩናይትድ ኮቢ ማይኖን ከመሸጡ ትልቅ ስህተት እንደሚሰሩ ተናግሯል። ምክንያቱም ኮቢ ማይኖ ለሌላ ክለብ የሚጫወት ከሆነ የእሱን ተተኪ ለማስፈረም ከፍተኛ ዋጋ ያወጣሉ ነው የሚለው። ሩበና ሞሪም ኮቢ ማይኖን እንዴት እንደምመለከተው አልገባኝም። ማይኖ የመከላከል ሚናን መጫወት የሚችል ተጫዋች ነው ብዬ አስባለሁ። ማይኖ በዙሪያው የተወሰኑ እርዳታዎችን የሚሰጠው ተጫዋች ያስፈልገዋል። አሁን ያሉት አማካዮች ተጫዋቹን እንግዲህ እድገት ከፍ የሚያደርጉም አይመስሉም ሲልም ጭምር ነው እንደተናገረው። ካሴሜሮና ክሪስቲያን ኤሪክሰን በእግር ኳስ የመጨረሻ ደረጃ ላይ ናቸው። ስኮት ማክቶሚኔን ለቀውታል። ሜይኖ ዩናይትድ እሱን እንግዲህ ከለቀቀው ሊተካው የሚፈልገው ተጫዋች ነው። ምንም እንኳን የኮቢ ሜይኖ ሽያጭ ንጹህ ትርፍ እያደረጉን እንግዲህ ቢያግዛቸው ባለተሰጦን ለመተካት ግን ብዙ ገንዘብ ማውጣት ይጠበቅባቸዋል። ኮቢ ሜይኖና ጋር ናቸው ሁለት ተሰጦ ያላቸው የተራቡ ተጫዋቾች ናቸው በዩናይትድ በሚቀጥሉት አምስት ዓመታት ውስጥም ትልቅ ተጽዕኖን መፍጠር የሚችሉ ወጣቶች ናቸው። እኔ ሩበን አሞሪምን በሆን ኖሮ ከኮቢ ማይኖ ጋር እነጋገራለሁ። አለቆቼንም እናገራለሁ። የእሱን መቆየትም አረጋግጣለሁ። ኮቢ ማይኖ በክረምቱ መልቀቅ የለበትም እላለሁ ሲል የተናገረው። ማንቸስተር ዩናይትድ ኮቢ ማይኖን በጥር ወር ለመሸጥ ተዘጋጅተው ነበር። እንደ ፉትቦል 365 ዘገባ ከሆነ ማንቸስተር ዩናይትዶች ገንዘብ ለማግኘት በማሰብ ኮቢ ማይኖን በጥር ወር ለሽያጭ አቅርበውት ነበር። ዩናይትዶች ኮቢ ማይኖና አሊሃንድሮ ጋርናቸውን በገበያ ላይ አውጥተው የነበረ ሲሆን ቸልሲዎች ኢላማ አድረጓቸው እንደነበረ ነው የሚገለጸው። አርሰናል፣ ማንቸስተር ዩናይትድ እና ቶተንሃም ከ50 እስከ 60 ሚሊዮን ዩሮ የተገመተውን አማካይ ማስፈረም ይፈልጋሉ። የስፖርቲንግ ሊዝበኑ የተከላካይ አማካይ ሞርተን ሁጅልማንድ በክረምት የዝውውር መስኮት በአውሮፓ ታላላቅ ክለቦች ፍላጎት ውስጥ ነው። ዴንማርካዊ ኮከብ በቴክኒክና በአመራር ችሎታው በትላልቅ ክለቦችም ከፍተኛ ፍላጎትን እየሳበ ሲሆን ስፖርቲንግ ሊዝበን ደግሞ ተጫዋቹን በትክክለኛ ዋጋ ለመሸጥም ክፍት ናቸው ተብለዋል ማንቸስተር ዩናይትድ አርሰናል ና ቶትንሃም ተጫዋቹን ለማስፈረም ፉክክል ውስጥ መሆናቸውን ምንጮች ለከቼንደ ኦፍሳይድ አሳውቀዋል አርሰናል የመሀል ክፍላቸውን ለማጠናከር ሁጅልማንድን እንደ ዋና ኢላማ እየተመለከቱት ነው አርሰናሎች በሚቀጥለው ክረምት ከጆርጂኒዮ ና ቶማስ ፓርቴ ጋርም ይለያያሉ ስለሆነም ጥራት ያለው ተተኪም ይፈልጋል የተባለው። በተመሳሳይ ቶትንሃም በሆጅልማንድ ላይ ያላቸው ፍላጎት የቆየ ሲሆን የለንደኑ ክለብ ለዴንማርኩ ኮከብ ከውል ማፍረሻው በታችም ዋጋ ለማቅረብ እየፈለገ ነው ቢሉም በዚህ የውድድር ዘመን ግን ወጥነት የጎደለው ሲሆን የቶትንሃም እሱን ለመተካትም ይፈልጋሉ ነው እየተባለም የሚገኘው በተጨማሪ ማንቸስተር ዩናይትዶች አማካዩን እየተከታተሉት ቢሆንም ፍላጎት እንደሌላቸው ክለቦቹ ጠንካራ አይደለም። በመሃል ክፍል ላይ የበለጠ ጥራት እንደሚያስፈልጋቸው ምንም ጥርጥር የለውም። አስተማማኝ የተከላካይ አማካይ ካገኘው በከፍተኛ ሁኔታ እንዲሻሻሉም ሊረዳቸው ይችላል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ስለ ተጫዋቹ ሁሉንም ነገር ያውቃሉ። ከዚህ ቀደምም ከዴንማርካዊው አማካይ ጋር በስፖርቲንግ ሊዝበን አብረው ሰርተዋል። ስፖርቲንግ ሊዝበን ከተጫዋቹ ከ50 እስከ 60 ሚሊዮን ዩሮ ዋጋ የሚፈልግ ሲሆን እንደ ኢንተር ሚላን፣ ባርሴሎና ና ፓሪስ ሰን ዠርሜን ያሉ የአውሮፓ ሀያላን ቡድኖች ተጫዋቹን ይፈልጉታል። የዴንማርክ ኢንተርናሽናል በመጨረሻም የት እንደሚፈርም የሚጠበቅ ይሆናል። ተጫዋቹ ለትልቅ ዋንጫዎችም መታገል የሚችል ትልቅ ክለብን መቀላቀል ይፈልጋል። ሶስቱም የፕሪምየር ሊግ ክለቦች ለአማካዩ አስደሳች መዳረሻ ሊሆኑ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ፓሪ ሳን ጀርሜን የበርካታ ክለቦችን ፍላጎትን ተከትለው የደሴሬድዊን ኮንትራትም ለማደስ ይፈልጋሉ። ደሴሬ ድዊ የወደፊት ህይወቱን በፓሪ ሳን ጀርሜን ለረጅም ጊዜ ለማድረግም በቅርቡ አዲስ ኮንትራት ሊፈርም እንደሚችል ሳቻ ታቮሊየር ተናግሯል። ደሴሬ ድዊ በውድድር ዘመኑ መጀመሪያ ላይ ከስታደር ሬንስ ክለብ ከመጣ በኋላ በፓሪ ሳን ጀርሜን ከአስቸጋሪ ጅምር በኋላ የፍሬንች ሊጓን ዋንጫን ያሸነፈ ሲሆን በፓሪ ሳን ጀርሜን ቡድን ውስጥም አስፈላጊ ተጫዋች መሆን ይችሏል። ሆኖም ግን ታቮሊየር እንደዘገበው የፈረንሳይ ኢንተርናሽናልን ወደ ኢቲሃድ ስቴዲየም ለማሳመን ሲቲዎች ትልቅ ዋጋ ለማቅረብም ተዘጋጅተዋል። ሲቲዎች ተጫዋቹን ለማሳመን ጥረቶችን እያደረጉ ቢሆንም ደሰሬድዊ በፓሪስ ሳን ዠርሜን መቆየት እንደሚፈልግ በመግለጽም ከሲቲ ጋር የነበረውን የመጀመሪያ ንግግርን በፍጥነት እንዲቆም አድርጎታል የተባለው የማንቸስተር ሲቲ ፍላጎትን የተረዳው ፓሪስ ሳን ዠርሜን አሁን ላይ ለተጫዋቹ አዲስ ውል ለከፍተኛ ደሞዝም ጭማሪ ለማቅረብ እየተዘጋጁ ነው። በአዲሱ ስምምነቱ ላይ ተጨማሪ ዓመት የሚያራዝሙለት ሲሆን፣ አዲሱ ስምምነቱ እስከ 2030 ድረስም ይቆያል። ነገር ግን ንግግሮች ግን አልተሻሻሉም። ተጫዋቹ ፊርማውን ከማኖሩ በፊት በኮንትራት ንግግሮች ላይም ትልቅ መሻሻል መታየት አለበት ተብለዋል። ደሴሬ ድዊ አሁንም በፓሪስ ሳን ዠርሜን በክንፍ ከመጫወት ይልቅ በማላጥቂነት ሚና መጫወትን ይፈልጋል። ያ ጥያቄ ደግሞ በሚቀጥለው የውድድር ዘመን በሉዊስ ኤንሪኬም ተቀባይነት እንደሚያገኝ ይጠበቃል። የፈረንሳይ ክለብ አሁን ላይ በደሴሬ ድዊ በተጨማሪም የተለያዩ ተጫዋቾች ጋር አዲስ ኮንትራት ጉዳይ ላይ እየተነጋገሩ ነው። በክረምቱ የዝውር መስኮት መከፈትም ቀደም ብሎ አዳዲስ የኮንትራት ፊርማዎችን በፓርክ ደስ ፕሪንስ እንሰማለን ተብሎ ነው የሚጠበቀው። ጋሪ ኔቭል አርኔስ ሎተን ተጫዋቾችን በመለወጥ አቅሙ አድንቆታል። የቀድሞ የማንቸስተር ዩናይትድ ተጫዋችና ተንታኝ ጋሪ ኔቭል አርኔስ ሎት ከሊቨርፑል ተጫዋቾች ጋር ድንቅ ስራን በመስራት አድንቆታል። የቀድሞ የእንግሊዝ ተከላካይ በሆላንዳዊው አሰልጣኝ ብዙ ተጫዋቾችን በማሻሻሉ አድንቆታል። እንግዲህ አርኔስሎት ወደ አንፊልድ ከመጣ በኋላ በቡድን ውስጥ ቦታ ያልነበራቸው ተጫዋቾች ብዙ ጊዜ ቡድን ውስጥም ለውጥ ሲያመጡ ተመልክተናል። ሊቨርፑል የማንቸስተር ዩናይትድን ሪካርድን ለመጋራትም እንግዲህ መቻሉን እናስታውሳለን። የየርገን ክሎፕ ምትክ ሆኖ ሲመጣም በአርኔስሎት ሹመት ላይ ጥርጣሬ የነበራቸው ነገር ግን ተቺዎቹን ጸጥ አድርጓል። ጋሪ ኔቨል አርኔስሎት ከተጫዋቹ ምርጡን ማምጣት ችሏል፣ ያ ደግሞ ሊሆን ብዙዎች ብቃታቸውን ከፍ ለማድረግም እንደረዳቸው ይናገራል። እንደ ኔቨል አስተያየት በዚህ የውድድር ዘመን በአርኔስሎት ስር በጣም ከተሻሻሉ ተጫዋቾች መካከል ሆዲ ጋክፖና ሮያን ግራቨንበርች ዋናውኛዎቹ ናቸው። ሰዎች ሁለቱን ተጫዋቾች በዚህ ዓመት በጣም ጥሩ ናቸው ይላሉ። በሁለቱ ተጫዋቾች ለውጥም ዋነኛው ሰው አሰልጣኙ አርነስ ሎት ነው። ቡድኑ ላይ ትልቅ ለውጦችን ማምጣት ችሏል። ሁለቱን ተጫዋቾችን በሚገባ እየቀየረ እንደሆነም ተመልክቻለሁ ብሏል። ሁለቱ ተጫዋቾች ከዚህ ቀደም ስድስት ከአስር የሚሰጣቸው ተጫዋቾች ነበሩ። አሁን ላይ ግን በአርነስ ሎት ስር ሰባት ከአስር የሚሰጣቸው ተጫዋቾች አድርጓቸዋል። የአርነስ ሎት ስራ ለእኔ በጣም የሚያስደንቀኝ ነበር እንግዲህ እንደ ሮያ ግራቨንበርች እና ኮዲ ጋክፓ ያሉ ተጫዋቾችን በከፍተኛ ደረጃ እንዲገኙ ማድረግ ችሏል። ማካሊስተርም ቢሆን በአርኔስሎት ስር ትልቅ ለውጥን አሳይቷል። የአርኔስሎት ቡድን እንግዲህ ሻምፒየን መሆኑን አረጋግጧል። በቀጣይ ደግሞ በተለያዩ ውድድሮች ላይ ሻምፒየን ለመሆንም አሁንም ትልልቅ ተጫዋቾች ይመጣላቸዋል ተብሎ ነው የሚጠበቀው። በማንቸስተር ሲቲ ያልተጠበቀ ውሳኔ ሊደረግ ነው። በኢቲያድ ስቴዲየም ሁሉም ሰው ያስገረመው ተጫዋች ፔፕ ጓርዲዮላ በክረምት በውሰት እንዲወጣ መውጫ በሮችን ከፍቶለታል። አብዲ ኮዱር ኩሶኖቭ በጥሬት ተጫዋቾች የዝውውር መስኮት ለማንቸስተር ሲቲ የፈረመ ሲሆን በወቅቱም ተጫዋቹ እንግዲህ የ40 ሚሊዮን ዩሮ እንዳወጡበት ይታወሳል። ሆኖም ግን ተጫዋቹ የሚጠበቀውን ነገር አላደረገም። ፔፕ ጓርዲዮላ ወጣቱን የመሀል ተከላካይ በአውሮፓ እግር ኳስ ከፍተኛ የውድድር ደረጃ ለመላመድ ተጨማሪ መደበኛ የመጫወቻ ጊዜ እንደሚያስፈልገው ያምናል። ስለዚህም የካታላኑ አሰልጣኝ በመጪው የክረምት ተጫዋቾች የዝውውር መስኮት በውሰት እንዲወጣ ፍቃድም መስጠቱን የታወቀው የ21 ዓመቱ ተከላካይ ኢቲሃድ ስቴዲየም ከደረሰ በኋላ ብዙ ዕድሎችን አላገኘም። ምክንያቱም ደግሞ በሲቲ የተከላካይ መስመር ላይ ያለው ጠንካራ ፉክክር ነው። ተጫዋቹ በዓለም ላይ ካሉት ትልልቅ አሰልጣኞች በአንዱ ስርም እየሰራ ቢሆንም ነገሮች ግን እንደተጠበቁት አልሆነለትም። በሲቲ ቡድን ውስጥም እንደገና ብቁ ሆኖ ለመገኘት ለኦሌግዛንድ ለአብዲኮዶር ኩሶኖቭም ጊዜያዊ ውሰትም ቁልፍ ሊሆን እንደሚችል ነው ክለቡ እያሰበም የሚገኘው። ከፕሪምየር ሊግና ከሌሎች የአውሮፓ ሊጎች በርካታ ቡድኖች የመሀል ተከላካዩን በውሰት ለመውሰድ ፍላጎት አሳይተዋል። የተጫዋቹ አካላዊና ቴክኒካላዊ አቅምም የተለያዩ ቡድኖች የአጨዋወት ዘይቤዎች ጋር የሚጣጣም ሲሆን የመሀል ተከላካዩን ለሚፈልጉ አሰልጣኞችም በጥሩ ሁኔታ ይታያል። የመጨረሻ ውሳኔ የሚወሰነው በተጫዋቹና በማንቸስተር ሲቲ ነው። እጅግ በጣም ተስፋ ሰጪ የሆነው ወደ እንግሊዝ የመጣው ኩሳኖቭ አሁንም እንግዲህ ለመሻሻል ቦታ አለው ተብሎ ነው የሚታሰበው። ማንቸስተር ዩናይትድ 62.5 ሚሊዮን ፓውንድ የሚያወጣውን የፕሪምየር ሊግ አጥቂ ለማስፈረም ተቃርቧል። ማንቸስተር ዩናይትድ ብራዚላዊውን በክረምት የዘወረ መስኮት የወልቨርሃምተን ወንደረርሱን ማትያስ ኩኛን አሁን ላይ እንግዲህ በጣም ከጫፍ መድረሱን ነው ዘገባዎች እያሳዩ የሚገኙት ተጫዋች የተጫዋች በኒውካስል በአርሰናል በኖቲንግሃም በበርካታ ክለቦች የሚፈልግ ነገር ነበር ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ሊጠቀልል ከጫፍ ደርሷል የአምስት ዓመቱ ተጫዋች ዘንድሮ በሁሉም ውድድሮች 16 ጎሎችን እና አራት አሲስቶችን እንዲሁም አድርጓል በዚህ የውድድር ዓመት በወልቭስ ጥሩ ብቃቱን እያሳየ ይገኛል የዩናይትድ ዋለቃ ሩበን አሞሪም በማቲያስ ኩኛ ሁለገብነት ላይ በፈጠሮ ችሎታም የረጅም ጊዜ አድናቂዎች እንደሆኑ ይነገራል። ፖርቱጋላዊው ታክቲሺያን በኦልትራፎርድ ማቲያስ ኩኛህን ለአጥቂ ጀርባ ሚናም መጠቀም ይፈልጋል። በዩናይትድ እና በኩኛ ተወካዮች መካከልም ያለው ነገር አሁን ላይ እየተጠናቀቀ እየመጣ ነው ሪፖርቱ። በተጨማሪም የቀድሞው የአትሌቲኮ ማድሪድ ኮኮ መፈረሙን የሊጉን ትርፍና ዘላቂነት ደንቦችንም አክብረው እንዲቆዩ ያስችላቸዋል ተብሏል። ማቲያስ ኩኛህ ማንቸስተር ዩናይትድን መቀላቀልን ይመርጣል። ኒውካስተል ዩናይትድ በኩኛህ ላይ ፍላጎት የነበረው ቢሆንም የተጫዋቹ ምርጫ ግን በሩበን አሞሪም መልሶ ግንባታ ፕሮጀክት ውስጥ ቁልፍ ሰው መሆን ስለሆነ ወደ ዩናይትድ መሄድን የመረጠ ይመስላል። አርሰናልና ኖቲንግሃም ፎረስትም ከዚህ ቀደም ብራዚላዊውን ለማስፈረም ተያይዘው ነበር ነገር ግን ዩናይትዶች ሮች የወልቭሱን ተጫዋች ለማስፈረም ተቃረቡ። ሪፖርቱ እንግዲህ በተጨማሪም ዩናይትዶች ሮች የኢብስዊች ታውኑን አጥቂ ሊያም ዴላፐን በክረምቱ ለማስፈረምም ይፈልጋሉ። ነገር ግን የ22 ዓመቱ ተጫዋች ከቼልሲ ጋር ፍክክር እንደገጠማቸው እንደሆነ እንግዲህ ገልጿል። ነገር ግን የማቲያስ ኩኛህ ነገር ግን አሁን ላይ ወደ መጠናቀቁ እየተቃረበ እንደሆነ መረጃዎች ያሳያሉ። ፋብሪዚዮ ሮማኖ ማረጋግጦታል። ኩኛህና ዩናይትድ በግል ጥቅማ ጥቅምም ከስምምነት መድረሳቸው ነው የተገለጸው። ቶትናም ሆትስፐርስ ከ40 እስከ 45 ሚሊየን እንግዲህ ዩሮ የተገመተውን ስፔናዊ ተከላካይ ለማስፈረም ከማንቸስተር ሲቲ ጋር ሊፎካከር ነው። ቶትናም ሆትስፐርስ እና ማንቸስተር ሲቲ የላትሲዮን ተከላካይ ማሪዮ ጊላን በውድድር ዓመቱ መጨረሻ ማስፈረም ይፈልጋሉ ተብሏል ምንጮች ለከቼንዶፍ ሳይድ እንደተናገሩት እንደ ሪያል ማድሪድ፣ ባየር ሚኒክ፣ ፓሪስ ሳን ዠርሜን ካሉ የአውሮፓ ትልልቅ ክለቦች ፍክክርም እንደሚገጥማቸው ነው የሚያውቁት። የሀያ አራት ዓመቱ ተጫዋች በጣሊያኑ ክለብ ጥሩ እንቅስቃሴን አድርጓል። በዚህ ዓመት ያሳየው ብቃትም የትልልቅ ክለቦችን ትኩረትንም ስቧል። የጣሊያን ቡድን ከተጫዋቹ በክረምት ከ40 እስከ 45 ሚሊዮን ዩሮ አካባቢም ይፈልጋል። ቶተንሃም በተለይ ደግሞ እንደ ክሪስቲያን ሮሜሮ ካሉ ተጫዋቾች ጋር መለየቱ እርግጥ በመሆኑ ተጨማሪ ተከላካይ መስመር ጥልቀትን ለማምጣት የጊላን ዝውውርም ሊጠቀምበት ይፈልጋል ነው የተባለው። የ24 ዓመቱ ስፔናዊ ተከላካይ ለሮሜሮ ጥራት ያለው ተተኪ ሊሆን ይችላል። ወደ ፕሪምየር ሊግ የመሄድ እድሉ ለተከላካዩ በጣም አስደሳች ሊሆንም ይችላል። በእንግሊዝ እግር ኳስም ራሱን ለማሳየት በትልቁ ነው የሚፈልገው። ሆኖም ግን ሌላኛው የፕሪምየር ሊግ ቡድን ማንቸስተር ሲቲ ማሪዮ ጊላን ማስፈረም የሚፈልግ ነው። በተመሳሳይ ማንቸስተር ሲቲ በማሪዮ ጊላን ዝውውር ተጨማሪ ጥራትን ለመጨመር ይፈልጋሉ። ለሲቲዎችም ተስፋ አስቆራጭ ዓመት ነበር። እናም በክረምት ወቅትም እንግዲህ ያላቸውን ተጫዋቾች ለማምጣት እየተዘጋጁ ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ እንደ ሩበን ዲያሽ፣ ጆን ስቶንስ ካሉ ተጫዋቾች ጋርም በመሆን ሊያድግ እንደሚችል ነው የሚያምኑት። ሲቲ ማሪዮ ጊላን ማስፈረም ብቻ ሳይሆን የተጫዋቹን አቅም ከፍ የሚያደርግ ሁኔታን መፍጠር መቻሉም ከሌሎች ክለቦችም የሚለይ ያደርጋቸዋል። እንዲሁም የእንግሊዙ ቡድን ግዙፍ የፋይናንስ ጥንካሬን በዝውውር ውድድር ውስጥም ትልቅ ጥቅም ይሰጣል ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ የቀድሞ ክለቡ ሪያል ማድሪድ ማሪዮ ጊላን ወደ ላትሲዮ በሸጡበት ወቅትም በስምምነት ውስጥ የተካተተውን 50 በመቶ ዳግም ሽያጭ መብትን ይይዛል። ፓሪስ ሳን ዠርሜንና ባየር ሚኒክም ይህንን ተጫዋች ወደ ቡድናቸው በማምጣት የበለጠ ጥልቀትን ለመጨመር ጥሩ ዓላማ አድርገው እየተመለከቱት እንደሆነም ነው የሚነገረው። ቡካዮሳካም ሳካም ወደ ስፔኑ ክለብ ቢሄድ አያስደንቀኝም ብሏል። የቀድሞው የማንቸስተር ዩናይትድ አማካይ ኦውን ሃርግሬቭስ ነው ይህንን ሀሳብ የሰጠውም። ቡካዮሳካ ሳካ አርሰናልን ለቆ ወደ ሪያል ማድሪድ ሊሄድ እንደሚችል ያምናል እንግሊዛዊው የፊት መስመር ተጫዋች እስካሁን ለአርሰናሎች አስፈላጊ ተጫዋች ነው። ተጫዋቹ በሎስ ብላንኮቹ ያለው ያሳየው ብቃትም ፍሎሬንቲኖ ፔሬዝን ሳያማልለው አልቀረም። ባለፈው ሳምንት በሳንቲያጎ ቤርናቢው በተደረገው የመልስ ጨዋታ ሳካ ባስደናቂ ጎል አስቆጥሮ ቡድኑ ሁለት ለአንድ እንዲያሸንፍም አግዞታል። አርግሬቭስ በሪዮ ፈርዲናንድ ፖድካስት ላይ ሲናገር የ23 ዓመቱ ተጫዋች ሳካ የክሪስቲያኖ ሮናልዶን ፈለግ በመከተል ወደ ሪያል ማድሪድ እንዲሄድም አጥብቆ ተናግሯል። በቤርናቢዩ የተቆጣቸውን የሳካ ግብም ወደ ድራማቱ ቆንጆ ጎል ነበረች። በቤርናቢዩ የተጫወተበት መንገድ አስደሳች ነበር። ሳካ ለረጅም ጊዜ ከሜዳ ርቆ ከተመለሰ ቅርብ ጊዜ ቢሆንም አሁን ላይ ግን እንዲመጫውቱ አስደንቆኛል። ከትልቅ ጉዳት መልስም በቶሎ እንዲመጫወትም ከባድ ነው። ሳካ ያንን እያሳየ ነው ሲለም ተናገረው። ከዛ በኋላ አርሰናል የሳካንና የማድሪድን ግንኙነት መስማት አይፈልግም። ሪያል ማድሪድ ተጫዋቹን ለኛ መጫወት ይችላል ብለው በማሰብ ወደሱ ይመለከታሉ አሁንም በአርሰናል ውስጥ እንግዲህ ለሶስት ወይም አራት አመታት ብዙ ስራዎች ይጠብቀዋል። ፕሪሚየር ሊግን ማሸነፍ ይፈልጋል። ትሬንተን ተመልከቱ፣ ሊጉን አሸንፈዋል፣ ቻምፒየንስ ሊግን አሸንፈዋል። እንደ ክሪስቲያኖ ሮናልዶ ትቶ ወደዚያ መሄድ ይችላል። ሳካም በተመሳሳይ በአርሰናል ስኬታማ ሆኖ በ26 አመቱ ስለመሄድም ያስብ ይሆናል ብለዋል ሃርግሬቭ ሳክሎም አርሰናል ለቡካዮ ሳካም ቢያንስ ቢያንስ እስከ 130 ሚሊየን ፓውንድ ይፈልጋል ያለ ሲሆን፣ ሪያል ማድሪድ በዚህ ክረምትም ቡካዮ ሳካን ከአርሰናል ለማምጣት ይፈልጋሉ። በከቸንድ ኦፍሳይድ አንድ ዘገባ መሰረትም ሪያል ማድሪድ በዚህ ክረምት ለቡካዮ ሳካ 120 ሚሊዮን ዩሮ ለማቅረብም አቅደዋል። የላሊጋው ሻምፒዮኖቹ ተጫዋቹን በቻምፒየንስ ሊግ ባሳየው ብቃትም ተገርመው ወደ ሳንቲያጎ በርናቢው ሊወስዱትም ተዘጋጅተዋል። እርምጃው በሎስ ብላንኮች ፕሬዝዳንት ፍሎሬንቲኖ ፔሬዝ እና ዋና ስራ አስፈጻሚ ሆሴ አንሄል ሳንቼዝ የጸደቀ ይመስላል። ሪያል ማድሪድ እስካሁን ካለው ደካማ ውድድር ዘመን በኋላ የአጥቂ ክፍሉ በዚህ ክረምትም ለማሻሻል ይፈልጋሉ ተብሎ ነው የሚጠበቀው። ዴምባባ ለኮል ፓልመር አጋዥ ያስፈልገዋል ሲል ተናግሯል። የቀድሞ ቸልሲ ኮከብ ዴምባባ ለክለቡ በዚህ ዓመት በኮል ፓልመር ላይ ያለውን ችግር ጠቁሟል። የቀድሞ ማንቸስተር ሲቲ ተጫዋች ባለፈው የውድድር ዘመን ከሰሜዎቹ ጋር አስደናቂ የውድድር ዘመንን አሳልፏል። ነገር ግን በዚህ የውድድር ዘመን ተመሳሳይ ደረጃዎች ላይ ለመድረስ ተቸግሯል። የ2023/24 የውድድር ዘመን በሊጉ 22 ጎሎችንና 11 የጎል የሆኑ ኳሶችንም አመቻችቶ አቀብለው ነበር። ዴምባባ ስለ ፓልመር የ16 ጨዋታዎች የጎል ድርቅ ከዘሰን ጋር ባደረገው ቆይታ ክለቡ ለ22 ዓመቱ ተጫዋች አስፈላጊውን ድጋፍ ማድረግ አለመቻሉን ይጠቁማል። እንግሊዛዊው ኢንተርናሽናል ከወደቀበት ለመውጣት የተቻለውን ሁሉ እያደረገ ቢሆንም በክለቡ የበለጠ ልምድ ያለው አጥቂ ራሱን ቢያግዘው ነገሩ ቀላል እንደሚሆንም ነው የገለጸው። ሆል ፓልመር ያለ ሰው እንግዲህ በእግር ኳስ ህይወት ውስጥም ብዙ ልምድ የለውም። እግር ኳስ ህይወት ነው፣ እናም ደግሞ አስቸጋሪ ቀናትም ይኖራሉ። ነገር ግን አንተን ለመደገፍ ልምድ ያለው ሰው ከአጠገብ ከሌለም ነገሮች ጭራሽ ከብዱባሃል። ኮል ፓልመር ላይ ያለውም ይሄ ነው። ተጫዋቹን እድሜን ከተመለከተን ሰዎች ጫናዎች ምን ያክል እንዳጠፉበት ያሳያል። ፓልመር በአስቸጋሪ ሁኔታ ውስጥም ነው። ምንም እንኳን በባህሪው ጠንካራ ቢሆንም እና መስራቱን ቢቀጥልም የሆነ ነገር ግን ይጎለዋል። ፓልመር ልምድ ያለው ተጫዋች እንዲመራውን ቢደረግ ተጫዋቹ በእጅጉ ሊጠቀም ይችላል። በቸልሲ ብዙዎቹ ወጣት ተጫዋቾች በመሆናቸው ቡድኑ ተጎድተዋል። ይህንንም በፓልመር ተመልክተነዋል። ተጫዋቹ አቅም ቢኖረውም አጋዦችን አለማግኘቱ ግን በሆነ ጊዜ ላይ እንዲቆም አድርጎታል። ፓልመር ባደረጋቸው የመጨረሻ 16 የቼልሲ ጨዋታዎች ጎል ማስቆጠር ተስኖት የነበረ ሲሆን ለሰማዮቹ የመጨረሻ ጎል ያስቆጠረው ከ3 እንግዲህ ወራት በፊት በጥር 16 ከቦርንመዝ ጋር ሁለት ለሁለት በተለያዩበት ጨዋታ ነበር። ኮል ፓልመር በዓመቱ መባቻ ጀምሮ ጥሩ እንቅስቃሴዎችን በማድረግ የቼልሲ ቁልፍ ተጫዋች ሆኖ ቆይቷል። ፓልመር በዚህ ውድድር ዘመን በሁሉም ውድድሮች ባደረጋቸው 39 ጨዋታዎችም 13 አስቆጥሮ 8 አሲስቶችን ማድረግ የቻለም ተጫዋች ነው። ሮበርት ሌቫንዶስኪ ለጥቂት ሳምንታት ከሜዳ ይርቃል። የባርሴሎናው አለቃ ሃንስፍሊክ ስለ ሮበርት ሌቫንዶስኪ የጡንቻ ጉዳት መረጃን አጋርተው ነበር። ባርሴሎና እንግዲህ ሴልታ ቪጎን 4 ለ3 ሲያሸንፍ ነው በግራ ጭኑ ላይ ጉዳት ደርሶበት እንደነበር የሚታወሰው ፖላንዳዊው ኮከብ ወደ 3 ሳምንታት አካባቢ ከሜዳ ሊርቅ እንደሚችል ተናግረው ነበር። አሁን ላይ እንግዲህ እየተመለሰ እንደሚገኝ ነው ዘገባዎች እያሳዩ የሚገኙት የኮፓ ዴል ሬ ፍጻሜ ጨዋታ አልፎታል። በቻምፒየንስ ሊግ የመጀመሪያ ዙር ከኢንተር ሚላን ጋር ያደረጉት ጨዋታም እንዲሁ አልፎት እንደነበር የሚታወስ ነው። ሮበርት ሌቫንዶስኪ በውድድር ዓመቱ አርባ ገቦችንና ሶስት አሲስቶችን በማበረከት አስደናቂ ውድድር ዘመንን አሳልፏል። ሆላንዳዊው በላሊጋ 25 ጎሎችን በማስቆጠር የላሊጋውን ፒቺቺ እየመራ እየመራ ሲሆን የሪያል ማድሪዱ ኬሊያን ኤምባፔ 22 ጎሎችን በማስቆጠር ይከተለዋል። የሌቫንዶስኪ ጉዳት ኤምባፔ በፒቺቺ ውድድር ላይም እንዳይበልጠው ያሰጋል በሌላ በኩል ፌራን ቶሬስ ለቨንዶስኪን ይተኳል ተብሎ ነው እየተጠበቀ የሚገኘው ሃንስ ፍሊክ አያይዞም ስለ ፌራን ቶሬስ ምትክነት ሲናገር ፌራን በጣም ጥሩ ጊዜ ላይ እያሳለፈ ይገኛል አስር የላሊጋ ግቦችን አስቆጥሯል ዘጠኝ ቁጥር ቦታ አሁን የሱ ነው ፈጣን ነው በጥሩ ሁኔታም ተጭኖ ይጫወታል እየተመለሰ በመከላከልም አስተዋጽኦ ያደርጋል ፌራን ቶሬስ በጣም ጥሩ እስከ ውድድር አመቱ መጨረሻ ድረስም ስለምንፈልገው እሱን መንከባከብ አለብን ሲል ፌራን ቶሬስ በዚህ የውድድር ዘመን ባደረጋቸው አርባ ጨዋታዎች 17 ጎሎችንና አራት አሲስቶችን ማድረግ የቻለ ተጫዋች ነው። ስፔናዊው በቻምፒየንስ ሊግ የምድብ ጨዋታ ከቦሪሲያ ዶርትመንድ ጋር እንዲሁ ደግሞ በኮፓ ዴል ሬም የሩብ ፍጻሜ ጨዋታ ቫሌንሲያ ላይ ሃትሪክ ሰርቷል። ቶሬስ እንግዲህ ሮበርት ሌቫንዶስኪ በሌለበት ወቅትም ለካታላኖ ቡድን ወሳኝ ተጫዋች እየሆነ የሚገኝ ተጫዋች ነው። የባየር ሌቨርኩዘኑን አሰልጣኝ እንመልከት። ሻቪ አሎንሶ ወደ ሪያል ማድሪድ የሚሄድ እድሉ አሁን ላይ ሰፊ ነው። የባየር ሌቨርኩዘን ዋና ስራ አስፈጻሚ ፈርናንዶ ካሮ ቀጣዩ የሪያል ማድሪድ አሰልጣኝ ተብሎ ስለተገመተው አሰልጣኝ ሻቪ አሎንሶ የወደፊት ሁኔታ ስፔናዊውን እንግዲህ የቡንደስሊጋውን አሰልጣኝ በተመለከተ ሀሳባቸውን ሰጥተዋል። የአሎንሶ ስም ለሪያል ማድሪድ እንደ ዋና አማራጭ ሆኖ ከታየ እንግዲህ ሰንበት በት ብሏል። የሎስ ብላንኮቹ አለቃ ካርሎ አንቸሎቲ እስካሁን አስከፊ ውድድር ዘመንን እያሳለፈው በመሆኑ ጋዜጠኛ ማቲዮ ሞሬቶ እንደዘገበው ከሆነ ሻቪ አሎንሶ በውድድር ዘመኑ ካለቀ በኋላ ይተካቸዋል ብሏል። የሌቨርኩዘኑ ዋና ስራ አስፈጻሚ ፈርናንዶ ካሮም ይህን ነገር አረጋግጠዋል። ሻቪ አሎንሶ እየተጫወተበት ቡድን እሱን እንግዲህ ለመውሰድ ቢመጣ ተቀምጠን እንነጋገራለን እንጂ ምንም አይነት እንቅፋት እንደማንፈጠር ስምምነት አለን። አሎንዞ ከአመቱ መጠናቀቅ በኋላ የት እንደሚገኝ እናሳያለን። በአሎንዞ ጉዳይ ግን በጣም አመስጋኞች ነን። እሱ የመጡ እንግዲህ ጥሩ ድሎችን አንመለስም ሲልም የተናገረው ሻቪ አሎንዞ በ2019ና በ2022 መካከል የሪያል ሶሴዳድ ሁለተኛ ቡድን በኃላፊነት ይመራ ነበር። እንግዲህ በ2023/24 የውድድር ዘመን ሌቨርኩዘንን የመጀመሪያውን የቦንደስ ሊጋ ዋንጫ ከማንሳቱ በፊት ክለቡን ከወራጭ ቀጠና እንዲያርቅም አድርጎታል ከ1993 በኋላ የመጀመሪያ የዲኤፍቢ ፖካል ዋንጫን ማሳክቷል። ሻቪ አሎንሶ ባለፈው ክረምትም ከቀድሞ ክለቦቹ ሊቨርፑል እና ባየር ሚኒክ የቀረበለትን ጥያቄ በሌቨርኩዘን ለመቆየት ውድቅ አድርጓል። የ43 ዓመቱ አሰልጣኝ በ2018 ከ14 ዓመት በታች የሪያል ማድሪድ ቡድን አሰልጥኖ ነበር። የስፔኑ ክለብ እንግዲህ ሪያል ማድሪድ በሰኔ ወርም ለፊፋ የዓለም ክለቦች ዋንጫ ውድድር እንዲገኝ ይፈልጋሉ በቅርብ ቀናት ውስጥም ከቡንደስሊጋ ሻምፒዮኖች ጋር ድርድር ይቀመጣሉ ተብሎ ነው የሚጠበቀው። ወጣቱ ኮኮብ ከላሚን ያማል ጋር መጫወትን ያልማል። የሊዮኔል ሜሲ የአርጀንቲና ቡድን ባልደረባ የሆነው ኒኮፓዝ የባርሴሎናውን ኮኮብ ላሚን ያማል ጋር አብሮ ለመጫወት የሚፈልገው ተጫዋች አድርጎ ሰይሞታል። ወጣቱ የውድድር ዘመኑን በሴሪአ ኮሞ አስደናቂ ብቃት እያሳየ ሲሆን፣ በአርጀንቲና ብሔራዊ ቡድንም ቋሚ ተሰላፊ የመሆን ምልክት እያሳየ ነው። ኒኮ ፓዝ ባለፈው ክረምት ከሪያል ማድሪድ ኮሞን ተቀላቅሎ የነበረ ሲሆን በዚህ ውድድር ዘመን በአውሮፓ ውስጥም በጣም ከታዩ ወጣት ተጫዋቾች አንደኛው ሆኗል። የ20 ዓመቱ ወጣት በጣሊያን ሲሪኤ ያሳየው ብቃቱ ከሊዮኔል ሜሲ ጋር ለብሔራዊ ቡድኑ የመጫወት እድልን አስገኝቶለታል። የአጥቂ አማካዩ ከኮሞ ድረገጽ ጋር ባደረገው ቃለ ምልልስ እንደ ቪኒሲዮስ ጁኒየር እና ዡድ ቤሊንጋም ከመሳሰሉት ጋር በመጫወቱ እድለኛ እንደሆነ ተናግሯል። ወጣቱ ከላሚን ያማል ጋር አብሮ መጫወት እንደሚፈልግ የተናገረ ሲሆን ይህም የሪያል ማድሪድ ደጋፊዎች በምርጫው ማስገረም ችሏል። ኒኮፓስ ሲናገር አብሬው መጫወት የምፈልገው ተጫዋች ላሚን ያማል ነው። ቀድሞኑ በሪያል ማድሪድ እንደ ቪኒሲዮስ ጁኒየር ጁድ፣ ቤሊንጋም ካሉ ተጫዋቾች ጋር በመጫወቴ እድለኛ ነኝ። አሁን ደግሞ ሌላ ስም መጥራት ካለብኝ ላሚን ያማለል አለው። እሱ አስደሳች ባለ ተሰጦ ነው። ምናልባትም ከእሱ ጋር ለረጅም ጊዜ አብሬ መጫወት እመኛለሁ ሲለምን የተናገረው ላሚን ያማል በዚህ የውድድር ዘመን ለባርሴሎና አስደናቂ ሲሆን የ17 ዓመት ወጣት በ2024 ባሎን ዶርን ምርጫ እንግዲህ አስር ውስጥም የነበረ ሲሆን የጎልደን ቦይ ሽልማትን ማሸነፍ ችሏል። እንደ ኒኮፓዝ በዚህ ሲዘን በሴሪኤ ለኮሞ ስድስት ጎሎችን አስቆጥሮ ሰባት አሲስቶችንም አድርጓል። ኒኮፓዝ እንዲሁ የቀድሞ የባርሴሎና ኮከብ ሊዮኔል ሜሲንም ያወድሰዋል። እስካሁን በሕይወቴ ውስጥ ምርጥ ጊዜን እያሳለፍኩኝ ነው። በታሪክ ውስጥም ካሉ ምርጥ ተጫዋቾች ጋር መጫወት በጣም አስደናቂ ነበር። ይህንንም ጊዜ እንግዲህ ስላገኘሁ በጣም ደስተኛ ነኝ። አመስጋይነ ከሜሲ ጋር መጫወት ልዩ ስሜት አለው። ኒኮ ፓዝ በጥቅምት 2024 ለአርጀንቲና ተጫውቷል። አርጀንቲና ቦሊቪያን ስድስት ለዜሮ ባሸነፈችበት ጨዋታ ለሊዮኔል ሜሲ አሲስት አድርጎም ነበር። ወጣቱ በጣሊያን በቀድሞ ባርሴሎና ኮከብ ሴስ ፋብሪጋስ ስርም እያበራ ነው የሚገኘው። አርሰናሎች ቶማስ ፓርቴን ለመተካት 70 ሚሊዮን ፓውንድ አማካይ ለማስፈረም ይዘጋጃሉ። በአንዳንድ ተጫዋቾቻቸው የወደፊት ጣፈንታ ምክንያት አርሰናል በክረምት የዘውር መስኮት አዲስ አማካይ መፈለግ ይኖርባቸዋል። በዚህ ሲዝን አርሰናሎች ድንቅ ብቃት ያሳየውን ቶማስ ፓርቴን በውድድር አመቱ መጨረሻ ነፃ ወኪል ለመሆን እየተዘጋጀ ነው፣ ነገር ግን ኮንትራት አቅርበውለታል። ጆርዥኒዮ ከክለቡ ሊለቅ ይችላል። ይህም አርሰናሎች አዲስ የመሃል አማካይ ለማስፈረም ወደ ገበያው እንዲገቡ ያስገድዳቸዋል። የሰሜን ለንደኑ ክለብ የሪያል ሶሴዳዱን አማካይ ማርቲን ዙቤሜንዲን ለማስፈረም ስማቸው በተደጋጋሚ ሲያያዝ ነበር ነገር ግን የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች ኦውን ሃርግሬቭስ አርሰናል 70 ሚሊዮን ፓውንድ የተገመተውን አማካይ በማስፈረም ፓርቴን በክለቡ እንዲተኩ ሀሳብ አቅርቦላቸዋል ሀርግሬቭስ የክሪስታል ፓላሱን አማካይ አደም ዋርተንን ነው እንግዲህ አርሰናሎች በዚህ ክረምት በመሃል ክፍላቸው ጥሩ ፊርማ ይሆናል ብለዋል ሃርግሬቭስ ሲናገር የምወደው ሰው አደም ዋርተን ነው እሱ በአርሰናል ቡድን ውስጥም ወሳኝ ተጫዋች ይሆናል። ሚኬል አርቴታ ቶማስ ፓርቴን ከለቀቀም አደም ዋርተን ትክክለኛ መተክም ይሆናል ሲል ይናገራል። የአደም ዋርተን እይታና ንክኪዎቹ አስደሳች ናቸው። በቦታው በሊጉ ካሉት ምርጥ ተጫዋቾችም ነው። ዋርተን በማንቸስተር ዩናይትድ ልንመለከተው ፈልጋለሁ። በሩበን አሞሪም ስርዓት ውስጥም በጣም ምቹ ነው ብዬ አስባለሁ። ነገር ግን አርሰናሎች በዚህ ወቅት የአደም ዋርተንን ፊርማ የግድ ያስፈልጋቸዋል እላለሁ ብሏል። አደም ዋርተን ባለፉት ሁለት የውድድር ዘመናት ባሳየው ብቃት የፕሪምየር ሊግ ክለቦችን አስደምሟል። ወጣቱ አማካይ በቀድሞ አሰልጣን ጋሬስ ሳውዝጌት ወደ እንግሊዝ ቡድን ተጠርቷል። አርሰናሎች ለክሪስታል ፓላስ ኮከብ 70 ሚሊዮን ፓውንድ ሊከፍሉ ይችላሉ ይሆናል። የአርሰናል የፕሪምየር ሊግ ተቀናቃኝ ማንቸስተር ዩናይትድም ለአርሰናል ነገሮችን አስቸጋሪ ሊያደርግበት እንደሚችል ነው በተለይ የዋርተን ፈላጊ እንደሆነ ነው እየተገለጸም የሚገኘው የአስተን ቪላ የክንፍ ተጫዋች በኡናይ ኤምሪ ምክንያት ከክለቡ ወዲያውኑ ለመልቀቅ እየፈለገ ነው። የኡናይ ኤምሪ ቡድን በቻምፒየንስ ሊግ ሩብ ፍጻሜ ላይ የመድረስ አስደናቂ የውድድር ዘመንን አሳልፏል። አሁንም በሊጉ ወደ ቻምፒየንስ ሊግ ለመግባት እየታገሉ ነው። ነገር ግን ሁሉም ነገር በክለቡ ጥሩ አይደለም። በዘንድሮ የውድድር ዘመን በቂ የጨዋታ ጊዜን ያላገኙ የተወሰኑ ተጫዋቾች በኡናይ ኤምሪ ደስተኛ ስላልሆኑ ከክለቡ መልቀቅም ይፈልጋሉ። ጊቭ ሚ ስፖርት እንደዘገበው የአስተን ቪላ ክንፍ ተጫዋች ሊዮን ቤይሊ በዚህ ሲዝን በቪላ ፓርክ የነበረውን የጨዋታ ጊዜ ምክንያት ክለቡን ለመልቀቅም ተዘጋጅቷል። ኡናይ ኤምሪ በጥር የዝውውር መስኮት ዱኤን ማላን፣ ማርኮ አሴንሲዮ፣ ማርከስ ራሽፎርድን በማስፈረሙ ሊዮን ቤይሊ በክለቡ የሚያገኘው የመጫወቻ ደቂቃ ቀንሶበታል። በቪላ በጥር የወጡት አሴንሲዮ እና ራሽፎርድ አስደናቂ ነበሩ። ስለሆነም ሊዮን ቤሊ ክረምት ላይ ክለቡን መልቀቅ ይፈልጋል። በ2021 ከባየር ሌቨርኩዘን አስተን ቪላን የተቀላቀለው ሊዮን ቤሊ በቪላ ጥሩ ብቃቶችን ቢያሳይም በጉዳት ምክንያቶች ብዙ የተቸገረ ተጫዋች ነው። አሁን ላይ ሊዮን ቤሊ በአስተን ቪላ የወደፊት ተስፋ የለውም። ቪላ በክረምቱ አዲስ እንግዲህ የአጥቂ መስመር ተጫዋቾችን ለማስፈረም እንደሚመለከቱም ተዘግቧል። ሊዮን ቤሊ ወጥ በሆነ የጨዋታ ጊዜን ለማግኘት ሌላ እድልን ሊፈልግ ይችላል። የክረምቱ የዝውውር መስኮት ሲቃረብም ክለቡም ሆነ ሊዮን ቤሊ የመጨረሻ ውሳኔን ይወሰናሉ ነው የተባለው። አስተን ቪላ በዚህ ክረምት የማጥቃት አማራጮቻቸውን ያጠናክራሉ ተብሎ ይጠበቃል። ኡናይ ኤምሪ የወልቭሱን አጥቂ ማቲያስ ኩኛን ለማዛወር ቢፈልጉም ተጫዋቹ ግን ወደ ማንቸስተር ዩናይትድ ለማምራት መቃረቡ ነው እየተገለጸ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርት መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፎአድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደረግኩኝ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኛችሁ ነው።